የነገሌ አርሲዉ አሰልጣኝ ቱሉ ደስታ ወደ ፕሪሚየር ሊግ የገባ ነው በስሌት እንጂ በስሜት አይደለም ሲሉ ተናገሩ። በኢትዮጵያ ከፍተኛ ሊግ ምድብ ለላይ ሸገር ከተማን ተከትሎ ከነገሌ አርሲ ከደሴ ከተማ እንዲሁም አላባ ከተማን ማን ወደ ፕሪሚየር ሊግ ገባል የሚለው ሲጠበቅ የቆየ ሲሆን ውድድሮ ማጓጓኝ ሆኖም ነበር። በስተ መጨረሻም ባሳለፍነው አርብ ነገሌ አርሲ ወደ ፕሪሚየር ሊግ መግባቱን አረጋግጧል። በውድድሮ ዙሪያ ከብስራት ቴሌቪዥን ስፖርት ዝግጅት ክፍል ጋር ቆይታ ያደረጉት የቡድኑ ዋና አሰልጣኝ ቱሉ ደስታ ወደ ፕሪሚየር ሊግ የገባ ነው በስሌት እንጂ በስሜት አይደለም፣ ምክንያቱም ይህ ባይ ሲሆን የክለቡ አመራሮች ግማሽ ላይ መተው ይችሉም ነበር ሲሉም ተናግረዋል። አይ በደንብ ተዘጋጅተዋል ብዬ አስባለሁ። እንትን አይደለም፣ በስሌት ነው እንጂ የገባነው በስሜት አይደለም። ምክንያቱም መተው ይችሉ ነበር እዚህ መጨረሻ አካባቢ ስለዚህ በደንብ አስበውበታል ብዬ አስባለሁ። የባጀቱን ጉዳይ ለእነሱ ምጠውላቸዋል። እኛ በደንብ ተዘጋጅተናል። አሰልጣኝ ቱሉ የውድድር አመቱ በምድቡ ጠንካራ ቡድኖች በመኖራቸው በእጅጉ ፈታኝና ጭንቀት የበዛበት ነበር፣ በመጨረሻም ግን አሸናፊዎች ሆነናል ብለዋል። አሰልጣኝ ቱሉ አያይዘውን ምድብ ለ ከምድብ ያበለጠ ጠንካራ የሆነበት ዋነኛ ምክንያት ጠንካራ ቡድኖች በምድብ ውስጥ ስለሚገኙ ፉክሩ ሊካረር ችሏል ሲሉም ገልጽ። አንደኛው ዙር ላይ እኛ የጣልናቸው ነጥቦች ተከታዮቻችንን ወደ ፉክሩ እንዲመጡ ያም ደግሞ ዋጋ እንዲንከፍል አድርጎናል ሲሉ አሰልጣኝ ቱሉ ይናገራሉ። ከሌሎች ቡድኖች የምንሻልበትና ወደ ፕሪሚየር ሊግ እንዲገባ ያደረገን ዋነኛ ጥንካሬያችን አንድነታችን ነው ሲሉ የቡድናቸውን ጥንካሬ አብራርተዋል። አሰልጣኙ በመጨረሻም ነገሌ ወደ ፕሪሚየር ሊግ እንዲገባ የአመራሩ ድርሻ ትልቅ ነበር፣ ገንዘባቸውን፣ ጊዜያቸውን ሳይሰሰቱ ሰጥተውናል። ለዚህም በእጅጉ ሊመሰገኑ ይገባል። በቀጣይ ደግሞ ፕሪሚየር ሊጉ ላይ ጠንካራ ሆኖ ለመቅረብ ቀሪ ስራዎች ላይ እንነጋገራለን ሲሉም ነግረውናል። ነገር ልክ አይመስለኝ፣ ምክንያቱም አምናም እስከሜዳ ድረስ ነበሩ። እኔ በአመራር ደረጃ እነሱ እና እንደነሱ አላየሁም። በጣም ሊመሰገኑ የሚገባ ሰዎች ናቸው። እውነት ምናቸውን፣ ጊዜያቸውን፣ ገንዘባቸውን ምንም ነገር የማይሰስቱ ሰዎችና በድጋሚ እንደውም በክለቡ ሰብ እነሱ ማመስገን የእናንተ የመጨረሻው ጥንካሬ እዚህ እንድትገኙ ያደረጋችሁ ከሌሎቹ ትሙ ቲሞች ልዩ ጠንካራ ጎን አለን ብለው የሚያነሱት የሚያነሱ አንድነታች ከዚህ በኋላ ምን እንጠበቅ? ወደ ፕሪሚየር ሊግ አድጋችኋል። ከዛ በኋላ ያሉት ነገሮች አሁን ቁጭ ብለን ከእነሱ ጋር በጠረጴዛ ዙሪያ እንሰራለን ነገሮችን ከዛ በኋላ ማውራት ይችላል። የክለቡ አቅምና የሚለውን ነው። አመሰግናለሁ። ነገሌ አርሲ የፊታችን ሚያዝያ አምስት ለዋንጫ በቢቂላ ስታዲየም ከምድብ አንደኛ ሸገር ከተማ ጋር ጨዋታውን የሚያደርግ ይሆናል።